ሰላም ውድ ኢትዮጵያውያን እንደዚሁም ኤርትራውያን እንዴት ናችሁ? ደህና ናችሁ እያልኩኝ ዛሬ ወደ እናንተ ብቅ ብያለሁ። እንደዚሁ እንደተለመደው ሁሌም እንደማቀርብላችሁ ዛሬም በአንድ ቪዲዮ ወደ እናንተ ብቅ ብያለሁ። እሱም ምንድን ነው ዛሬ ብቅ ሰኘን ምን ይሆን የሚለው እንግዲህ ከሰላምታ በኋላ አቀርብላችኋለሁ ማለት ነው። በየትኛውም የዓለም ክፍል ላላችሁ ይህ ቪዲዮ ለሚደርሳችሁ ሰላም ለእናንተ ይሁን እያልኩኝ ወደ ቪዲዮ እገባለሁ ታዲያ የምንሰጣቸው ቪዲዮስ ከመጨረሻ በማዳመጥ የሚጠቅሙትን የሚረቡትን እንዲወስዱ ያንን የማጠሩት አለው። እና ታዲያ ምንድን ነው እሱም ምንድን ነው ማውራው ዛሬ ለምንድን ነው ስደት ያለን ሰዎች እኛ ራሳችንን ሁሌም እንደማይረባ ሰው እንደማይጠቅም ሰው ለምንድን ነው የምናስበው? ምክንያቱም በጣም ብዙ ጊዜ እንደዚህ የማውቃቸው ሰዎች ጠይቃቸዋል፣ አላማሽ ምንድን ነው? ምን መሆን ነው የምትፈልጊው? ወደፊት ምን ቢዝነስ ለመፍጠር አስብሻል? ብዬ በምጠይቃቸው ሰዓት በጣም ብዙ ልጆች ተስፋ የቆረጡ አይነት ስሜት አላቸው። እኔ ከአሁን በኋላ አገር ገብቼ ምን ሰራለው? ምን አደርጋለው? ኑሮ ውድነት እንደዚህ ነው፣ ብር ደግሞ ብዙም አልሰራኝም። የምትሉ ሰዎች ማለት ነው። ታዲያ ዛሬ የሰው ልጅ አላማ ከሌለው የሆነ ሰዓት ላይ ሄጃ አገሬ ላይ ቢዝነስ እሰራለሁ የሚለው ነገር ካላሰበ ከባድ ስለሚሆንበት፣ ታዲያ ዛሬ ለምንስ ወደ ሀገር ስንገባ ለምን እንፈራለን በሚለው በእኔ ተሞክሮ በተሞክሮ መሰረት ብዙ ነገር ካለፍኳቸው አንጻር ዛሬ ይህን ቪዲዮ ወደ እናንተ አደርሳለሁ ማለት ነው። በተረፈ ሰላማችሁ ይብዛ ብያለሁ። ዳግም ደግሞ አሁን የቪዲዮ ጅማሬ ነው። ምንድን ነው መሰላችሁ አብዛኞቻችን ለምንድነው ኪሳራ ምንፈራው አብዛኛው ሰው ኪሳራ ይፈራል ነገር ግን አገር ገብቶ ምንም ሳይሰሩ ብራቸው ደግሞ አልቆ ዳግም የሚመለሱ ልጆች አሉ ምንም ሳይሰሩ ስምንት አመት ሰባት አመት ከዛም በላይ ሰርቶ ማለት ነው ግን ያብሩ ምንም ሳይሰራበት ምንም ሳይሰሩበት ምንም ሳያደርጉበት የአብር ከስሮ እነሱም ሳይጠቀሙ ምንም አይነት ቢዝነስ እንኳን ሞክረው ሳይከስሩ? ወደዚህ የመለሱ ልጆች አሉ። ለእነሱ እኔ በጣም ነው የማዝነው፣ ምክንያቱም ሰው የሆነ ስራ ጀምር የነበረ ከዛ ከሰርኩኝ ከስሬ ደግሞ ከከሰርኩት ነገር ምን ተማርኩኝ፣ ወይም ከከሰርነው ነገር ምን አተረፍን የሚለው ያ ነገር ትምህርት ይሰጠናል ማለት ነው። ለምሳሌ የሆነ ቢዝነስ ሄዳችሁ ወዳው ማለት ነው፣ ወዳው እንደሄዳችሁ ማሰብ ያለባቸው የሆነ ነገር ሞክሬ ከዚህ ለቶ አልተሳካልኝም የሚሉ አይምሮችሁ የሚያሳካልኝ ካላችሁ ማለት ነው ነገር ግን ምንም ሳትሰሩ ምንም ሳታደርጉ ዘመድ ጥየቃ ህግ ጥየቃ ክስ ጥየቃ ምናምን እያላችሁ ጓደኞች ጋር ምናምን እያላችሁ ጊዜ ዝም ብሎ ማባከል ይህ ምንድነው የኪሳራ ኪሳራ ነው በዛ ላይ ብራችሁ አልቋል በዛ ላይ የለፋችሁበት ጉልበታችሁ ገደል ገብታል ስለዚህ ታዲያ እኔ ለእናንተ ይጠቅማል ያልኩትን ለእኔም ደግሞ ከብዙ ተሞክሮ ይቼ ከብዙ እንትኔ አንፃር ለእናንተ ይሄንን እመክራችኋለሁ። ኪሳራ የሚባል ነገር መፍራት የለብንም። ግን ኪሳራ መፍራት ስላችሁ እናንተ መስራት ያለባችሁ የምትወዱት ውስጣችሁ የሚላችሁ፣ አንዳንድ ጊዜ አሁን አንዳንድ ቢዝነስ ሰው በሰው ግፊት ይጀምራል። ሰው ስለጀመረ ጓደኛው ስኬታማ ስለሆነ ምናም ደስ አይደለም ንግድ አለም ላይ። እናንተ ውስጣችሁ የሚላችሁ ነገር መስራት የምትፈልጉት ነገር ለምን መስራት የምትፈልጉት ነገር ከሆነ ተረጋግታችሁ በትዕግስት ትሰራላችሁ። ነገር ግን የሆነ ሰው ስላላችሁ ብቻ የሆነ ሰው ስለመከራችሁ ብቻ የሆነ ቢዝነስ ላይ ከገባችሁ ከስራችሁ ነው የምትመለሱት። ስለዚህ የምንላችሁ ፈልጌ ነው። አሁን ታዲያ ዛሬ ሀገር ስንገባ ምንም አይነት መፍራት የሌለብን ነገር ቢኖር ኪሳራ ነው። ሰው ሳይ ከስራ አተርፍም። ሰው አትርፎ ሊያትርፍ ይችላል። ግን ሁሉም ሰው ባንዴ ስኬታማ አይሆንም። ሁሌ ባንዴ ትርፋማ አይሆንም። ታዲያ ይሄ ቪዲዮ አይታችሁ ጥያቄ ከጠየቃችሁት ወደፊት ሀገር ውስጥ ገብተን ምን መስራት አለብን፣ ምንስ መስራት አለብን፣ ወይስ ምንስ ማድረግ አለብን ለሚለው? በዚህ ቪዲዮ ላይ ኮሜንት ካደረጋችሁልኝ በጨዋ መልክ ምላሽ ይሰጣችኋለሁ ማለት ነው። ምን መስራት አለብን ምን ምስራ ይጠቅመናል የሚለው እዚህ ቪዲዮ ላይ ከጠየቃችሁ እነግራችኋለሁ ማለት ነው። ነገር ግን ኪሳራ መስራት የለብንም። ምክንያቱም ኪሳራ ማለት በጣም ሲምፕል ነገር ነው። በእርግጥ ኪሳራ ሲምፕል ነገር ነው ስላችሁ በቦታው ላይ ሆኖ ላየው ሰው ይከብደዋል፣ ግን ካለፈው በኋላ ግን ቢዝነስ ለሱ አልነበረም ወይም ያ ስራ ከእሱ ጋር ሊንክ ስላልነበረ ይሆናል። ነገር ግን ሌላ ፈጠራ እንዲፈጥር ያደርገዋል ማለት ነው። ስለዚህ አንዳንዴ በስራ አለም ላይ መክሰርና በሰዎች መገፋት ጥሩ ውጤት ያመጣል ማለት ነው። ስለዚህ አንዳንድ ጊዜ በሰዎች ተገፍቶ ሰው ሰው ይወጥቃል ብሎ ሲጠብቀው ራሱ ያልታሰበ ቦታ ይገኛል። ለምን ያ መገፋቱ እንዲጠረክር፣ እንዲበረታ ያደርገዋል ማለት ነው። ስለዚህ ውድ ቤተሰቦች ለእናንተ ካለኝ ቅን አስተሳሰብ እየተነሳ ነው ይህንን ቪዲዮ በደንብ አዳምጡት ይጠቅማቸዋል እንደዚሁም ደግሞ ተሞክሮዎች የሀገር ገብተን ምን ምንሰራ ይሻላል ምን ያዋጣል የምትሉ ልጆች እንደዚሁም ጠይቁኝ እነግራችኋለሁ ማለት ነው ግን የምነግራችሁ አንድ ሰው ስለጠየቀኛለም ከስድስት ከሰባት ሰው በላይ አንድ አይነት ተመሳሳይ ጥያቄ ከጠየቀኝ እነግራችኋለሁ ማለት ነው በተረፈ ወዳችኋለሁ መልካም ጊዜ